እንኳን ደስ ያለ የሚል ጩኸት ሳምሶን ታደሰ ሰሞኑን ስልክ የደወለና የጽሁፍ መልእክት ማቆሚያ አጥቷል። የቅርብ ጓደኞቼ ወዳጆቼና ውድ አድናቂዎቼ በሙሉ በፍቅር ተሞልተው አርቲስት ሳምሶን ታደሰ እንኳን ደስ ያለ የሚል መልእክት እየላኩ ነው። ያ ደስታ ደግሞ ምንኛ ልብ የሚነካ ነው። እያንዳንዳችሁ ለምታሳዩኝ ፍቅርና ድጋፍ ከልብ አመሰግናለሁ። ግን እኔ በኩራት አቅፌ የቆምኩት ጣፋጭ ህፃን የእኔ ልጅ አይደለም የኢቴን ልጅ አቅፍ የተነሳውት የተነሳሁት ነው። ቤተሰባችንን የተቀላቀለችው ኢቴ የወለደችው ነው። እኔ ደግሞ በጣም እድለኛ አጎቶኛለሁ። ስለዚህ እንደገና ላለው ለሰጣችሁኝ ፍቅር፣ እንኳን ደስ ያለ ለምትሉኝ ደግነትና ለቤተሰብ ላሳያችሁት ድጋፍ ከልብ አመሰግናለሁ፣ በማለትም ሳምሶን እንግዲህ ታደሰ አስተላልፈዋል። በርካቶቹ ወልዷል በማለትም ነበር ሀሳባቸውን ሲያቀርቡ የነበሩት ሳምሶን ከዳግማዊት ልጆች ውጭ ሌሎች ልጆች እንደሌሉትም ጭምርም ነው እንግዲህ በዚው ለማስተላለፍ የወደደው ዳግማዊት ና በሱ መካከል የነበረው ቅሬታ ወደ ፍቺም እንዳደረሳቸው ከዚህ በፊት የወጡት መረጃዎች ይታወቃሉ ፈጣሪ እንዲያስታርቃቸውና ሰላሙን በመካከላቸው እንድፈጥር በርካቶች ምን እየለመኑ እንደሆነ ጭምርም ነው ሚኪታ ፕሮንፎን ሰብስክራይብ በማድረግ ወቅታዊ ነዛትን መረጃ ያገኙ ሰላም ቆዩልኝ